ሰላም ጤና ይስጠልን፣ እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምናላችሁልን። ከ ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰማ የአዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተም የምናደርስ ነው የሚሆነው ውድ ቤተሰቦቻችን። ከነዚህ መካከል ዛሬ የሚጠበቅ ጨዋታ አለ። በዩሮፓ ሊግ ማንቸስተር ዩናይትድ እና አትሌቲክ ቤልባኦ ጨዋታቸውን ያደርጋሉ ምሽት አራት ሰዓት ላይ። ከዚህ ጨዋታ ጋር አያይዘን የምናነሳቸው ነጥቦች ይኖራሉ። ትልልቆቹን የአውሮፓ ክለቦች የተመለከቱ ደግሞ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ነው። እነሱንም ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደርጋለሁ። ቪዲዮችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። በቀጥታ ወደ ዛሬው ፕሮግራማችን እናመራለን። የኢትዮጵያ ፕሪምየር ሊግ ጨዋታዎች ዛሬ ቀጥለው እየተደረጉ ይገኛሉ። ቀን እንግዲህ ቀደም ብሎ ጠዋት ላይ የተደረገ አንድ መርሃ ግብር አለ። ኢትዮጵያ ቡና ድል ቀንቶታል። በኢትዮጵያ ፕሪምየር ሊግ ሀያ ሰባተኛ ሳምንት መርሃ ግብር ኢትዮጵያ ቡና ከድሬዳዋ ከተማ ጋር ያደረጉትን ጨዋታ ሁለት ለ ዜሮ በሆነ ውጤት ነው ማሸነፍ የቻለው። የኢትዮጵያ ቡናን የማሸነፊያ ግቦችም አንተነህ ተፈራና በፍቃዱ አለማየሁ ነው ማስቆጠር የቻሉት። ኢትዮጵያ ቡና ማሸነፉን ተከትሎ ነጥቡን 42 በማድረስ ሁለተኛ ደረጃ ላይ ተቀምጠዋል። ድሬዷ ከተማ በአንጻሩ በ29 ነጥቦች 13ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣ ኢትዮጵያ ቡና ከሀድያ ሆሳና ጋር ይጫወታል። በአንጻሩ ድሬዷ ከተማና ሀዋሳ ከተማ ደግሞ ጨዋታቸውን የሚያደርጉ ነው የሚሆነው በቀጣይ የኢትዮጵያ ፕሪምየር ሊግ ቀጣይ ሳምንት በሚደረገው መርሃ ግብር ወደ ውጭ ሀገር ስፖርት የመረጃዎቻችን በቀጥታ እናምራም። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል አሁንም የአውሮፓ ቻምፒየንስ ሊጉን ዋንጫ የማንሳት እድል እንዳለው ሱፐር ኮምፒውተር ግምቱን አስቀምጧል። አርሰናል ቻምፒየንስ ሊግን የማሸነፍ እድሉ በኤምሬትስ በፓሪሰን ዠርሜን አንድ ለዜሮ ከተሸነፈ በኋላ በሱፐር ኮምፒውተሩ የ2024-25 የአውሮፓ ቻምፒየንስ ሊግ ዋንጫን የማሸነፍና ወደ ፍጻሜ ማለፍ እድሉ እንግዲህ አስቀምጦታል። ከባለፈው ዙር ቀነስ ያለ ቢሆንም አሁንም ግን እድሉ አለው። ሱፐር ኮምፒውተሩ አሁንም አርሰናል ቻምፒየንስ ሊግ ዋንጫን የማሸነፍ እድል እንዳለው ነው የሚገልጸው። አርሰናሎች በኤምሬትስ ከፓሪሰን ዠርሜን ጋር ባደረጉት የግማሽ ፍጻሜ ጨዋታ ላይ እንግዲህ መሸነፋቸውን እናስታውሳለን። በኦዝማን ዴምቤሌ ብቸኛ ጎል ጨዋታውን ተሸንፈው ወጥተው ነበር። ኦዝማን ዴምቤሌ አራተኛው ደቂቃ ላይ ያስቆጠራት ጎል ለፈረንሳዩ ሀያል ክለብም በሚቀጥለው ሳምንት ከሚደረገው የሁለተኛው ሳምንት ጨዋታ በፊት እንግዲህ ጥሩ ውጤትን ይዘው ከሜዳቸው ውጭ እንዲወጡ ያደረገበትን ጎል ነው ያስቆጠረው። ፓሪስ ሳን ጀርሜን የቻምፒየንስ ሊጉን ዋንጫ የማንሳት እድሉ ከፍተኛ ነጥብ ተሰጥቶታል በሱፐር ኮምፒውተሩ በመልሱ ጨዋታን በሜዳው ተጋ እንግዲህ ተጠቃሚ ይሆናል በማለት ነው ግምቱን ያስቀመጠው ሱፐር ኮምፒውተሩ። የሰሜን ለንደኑን ክለብ አርሰናልን የአውሮፓ ቻምፒየንስ ሊግ ውድድርን የማሸነፍ እድሉ አስራ ሁለት ነጥብ ሰባት በመቶ ነው ሲል ከአራቱ ቡድኖች አራተኛ ደረጃ ላይ አስቀምጦታል። አርሰናል ይህንን ውድድር ለማሸነፍ አርሰናል እንግዲህ በሜዳው የደረሰበትን ጠባብ ውጤት በቀጣይ ረቡ ምሽት ከሜዳው ውጪ ፓሪስ ሰን ጀርሜንን በፓርክ ደስ ፕሪንስ በማሸነፍ ወደ ፍጻሜው ለማምራት የግድ እንግዲህ ውጤቱን ቀልብሶ ማሸነፍና አርሰናሎች የግማሽ ፍጻሜውን ውጤት ለመቀልበስም በሱፐር ኮምፒውተሩ 23.3 በመቶ እድል ነው የተሰጣቸው። ሱፐር ኮምፒውተሩ እንግዲህ ከትላንትና ጨዋታ በኋላም የቻምፒንስ ሊግ ዋንጫን የማንሳት እድል ፓሪሰን ጀርሜንን በቀዳሚነት አስቀምጦታል። በዚህም እንግዲህ ፒኤስጂ ዋንጫውን የማሸነፍ እድሉ 42.6 በመቶ ነው ሲል ነው ግምቱ ነው የተሰጠው። ፓሪሰን ጀርሜኖች በታሪካቸው ለመጀመሪያ ጊዜ ዋንጫ ለማንሳትና ታሪክ የመስራት እድሉ ከአራቱ ክለቦች ከፍተኛውን እድል በ ማግኘቱ እስከ መጨረሻው ለመጓዝ በሱፐር ኮምፒውተር የዋንጫ ተመራጭ ተብሎም ተመርጧል። ወደ ፍጻሜ መቀላቀል እድሉም ሰባ ስድስት ነጥብ ሰባት በመቶ እንደሆነ ነው የተገለጸው። ወደ ፍጻሜ ማለፍ እድል እንዳለውም ግምት ተሰጥቶታል። በሉዊስ ኤንሪክ የሚመራው ፓሪ ሰን ጀርሜን ዋንጫውን ማንሳት የሚችል ከሆነ ከማርሴይ በኋላ ዋንጫውን ማሸነፍ የቻለ የፈረንሳይ ክለብ ይሆናል በማለትም ነው ግምቱን የሰጠው። ትናንትና ምሽት በግማሽ ፍጻሜው የመጀመሪያ ዙር ጨዋታቸውን ያደረጉት ኢንተር ሚላን እና ባርሴሎና በሱፐር ኮምፒውተሩ ዋንጫ የማግኘት እድላቸው እንግዲህ እንዲሁ ተጠቅሷል። ሁለተኛ ደረጃ ላይ የተቀመጠው ኢንተር ሚላን ነው። ሁለተኛ ደረጃ ላይ አስቀምጦታል እንግዲህ ሱፐር ኮምፒውተሩ። በአንጻሩ ባርሴሎናን በሶስተኛ ደረጃነት ያስቀመጠው እንደሆነ ነው እየተገለጸ የሚገኘው ኢንተር ሚላን ዋንጫን የማንሳት እድሉ 20 ነጥብ ዘጠኝ በመቶ እድል እንደተሰጠው ነው እየተገለጸ የሚገኘው ወደ ፍጻሜ ማለፍ እድልም እንዲሁ ከፍተኛ እንደሆነ እየተገለጸም ይገኛል። ሌላኛው ከአርሰናል ጋር የምናነሳው ጉዳይ የቦርንመዝን ተጫዋች አንቷን ሴሜኒዮን ለማስፈረም ይሰራሉ ተብሎ ይጠበቃል። ነገር ግን ይዝውውር ሊሳካ የሚችለው ኒኮ ዊሊያምስ ወደ አርሰናል የማይዘዋወር ከሆነ እንደሆነ እየተገለጸ ይገኛል። ከዛ በተጨማሪ ደግሞ ማንቸስተር ዩናይትዶችም የአንቷን ሴሜኒዮ ፈላጊ እንደሆኑ እየተገለጸ ይገኛል እና ከባድ ፉክክር በሁለቱ ክለቦች መካከል ይኖራል። አርሰናል ግን ይህንን ተጫዋች የሚያዘዋውረው ምናልባት የስፔናዊው የአትሌቲክ ቤልባው ተጫዋቸው ነው ኒኮ ዊሊያምስ ወደ አርሰናል ካልተዘዋወረ ነው አንቷን ሴሜኒዮን ለመመልከት የሚገደዱ ተብሏል። ሪያል ማድሪዶች ማርቲን ዙቤሜንዲን ይፈልጉታል፣ ግልጽ መረጃ ነው። ነገር ግን ቅድሚያ የሚሰጡት ነገር ለሱ እንዳልሆነ ነው መረጃዎች የሚያሳዩት። አርሰናል የተጫዋቹ እውነተኛ ፈላጊዎች እንደሆኑ እየተገለጸ ነው፣ ማድሪዶች ፍላጎታቸው ያን ያክል ላቅ ያለ ባይሆነም። ስለዚህም አርሰናል ተጫዋቹን የማስፈረም እድሉ ሰፊ እንደሆነ ነው ዘሰን ፉትቦል እየገለጸም የሚገኘው። ሚኬል አርቴታ እንግዲህ ቅዳሜ ዕለት አርሰናል ከቦርንመዝ ጋር በሚያደርጉት ጨዋታ ላይ ለብዙ ተጫዋቾቹ እረፍት ይሰጣል ተብሎ ነው የሚጠበቀው። ምክንያቱም ፋይደ የለውም ይሄኛው ጨዋታ እንግዲህ የተወዳጁ እንግሊዝ ፕሪምየር ሊግ ሻምፒዮንነት ተለይቷል። ሊቨርፑል ሻምፒዮን መሆኑ ተረጋግጧል። እንግዲህ አርሰናል አሁን ሁለተኛ ደረጃ ላይ ነው የተቀመጠው። በቀጣይ ሳምንት ዕለተ ረቡዕ ላይ ግን በጣም ወሳኝ ጨዋታ ይጠብቃቸዋል ከፓሪስ ሰንጀርሜን ጋር በፓርክ ደስ ፕሪንስ የሚደረግ ጨዋታ አለ። ስለዚህ ያኛው ጨዋታ ላይ መዘጋጀት ነው የተሻለ የሚሆነው። በፕሪሚየር ሊጉ በሚያደርጉት ጨዋታ ላይ ለትልልቆቹ ተጫዋቾች እረፍት ይሰጣል ተብሎ ይታሰባል። ምናልባት ግን ቤን ዋይት ና ኦሌግዛንደር ዚንቼን ኳ አሁን ላይ ቦታቸውን በሉዊስ ስኬሊ ና በእንግዲህ በቀይ መስመር ቦታ ላይ ደግሞ ቤን ዋይት ቦታውን ለቲምበር አስረክቦ እየተጫወተ እንደሆነ ይታወቃል። ና ም ቲምበር ና እንግዲህ ልብስ ስኬሊ ናቸው በቦታቸው እየተጫወቱ የሚገኙት ። ስለዚህ ቤን ዋይት ና ኦሌግዛንደር ዚንቼንኮ ግን በዚህ ጨዋታ ላይ በቋሚነት ሊሰለፉ እንደሚችሉ የተለያዩ መረጃዎች እየወጡ ይገኛሉ። አርሰናሎች ግን ትልልቆቹን ተጫዋቾች ለፓሪሰን ጀርሜኑ ጨዋታ ሲባል ተጠባባቂ ወንበር ላይ ሊያስቀምጧቸው እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ማንቸስተር ዩናይትድ የሪያል ማድሪድን ኮከብ ሮድሪጎን ለማስፈረም ማርከስ ራሽፎርድን በመሸጥ ገንዘብ ለማሰባሰብ እቅድ አውጥቷል እየተባለ ነው። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ከአርሰናል፣ ቸልሲ፣ ሊቨርፑልና ማንቸስተር ሲቲ ትልቅ ፉክክር ያደርጋል ተብሎ እንደሚጠበቅ መረጃዎች እያሳዩ ይገኛሉ። ተጫዋቹ እንግዲህም አሁን ላይ እንደሚፈለግ ነው በበርካታ ክለቦች እየተገለጸ የሚገኘው ዩናይትዶች ዛሬ ይቀላቀሉ እንጂ በዚህ ዝውውር ጉዳይ ላይ ወይም ደግሞ በዚህ ዝውውር ወሬዎች ላይ ነገር ግን ቀደም ብሎ አርሰናል፣ ማንቸስተር ሲቲ በተለይ በዚህ ተጫዋች ላይ ፍላጎት እንዳላቸው፣ ሊቨርፑልም ጭምር ፍላጎት እንዳላቸው በተደጋጋሚ ሲገለጽ እንደነበር እናስታውሳለን። አሁን ላይ ግን ማንቸስተር ዩናይትድም በዚህ ዝውውር ላይ ፍላጎት መጠነኛ እንዳለው እየተነገረ ይገኛል። ያንን ለማሳካት ደግሞ ማርከስ ራይፎርድን ለመሸጥም ዝግጁ እንደሆኑ ጭምር ነው እየተገለጸ የሚገኘው። በዘገባው እንግዲህ ሩበን አሞሪም ሀሳባቸውን ሰጥተዋለ። ተጫዋቾቹ ዋንጫ የማሸነፍ አቅም አላቸው ሲሉ ሩበና ሞሪም ተናግረዋል። የማንቸስተር ዩናይትድ ዋና አሰልጣኝ ሩበና ሞሪም ግብ ማስቆጠር እያዳገተው ለሚገኘው ቡድናቸው የዛሬው ጨዋታ አስቸጋሪ ሊሆንበት እንደሚችል ነው እየገለጹም የሚገኙት። አትሌቲክ ቢልባኦ ጠንካራ ተከላካይ ክፍል አለው ያሉት ሩበና ሞሪም እኛ ደግሞ ብዙ ግቦችን አናስቆጠርም፣ ጨዋታው ለኛ በጣም አስቸጋሪ ይሆናል ሲሉም ነው የተናገሩት። በጨዋታው መጀመሪያ ደቂቃዎች ላይ ጠንካራ እንደሚሆኑ እናውቃለን። ደረጃቸውን ለማሳደግም ደጋፊዎቻቸውን ይጠቀማሉ። እኛ ለዚህ በደንብ መዘጋጀት ይኖርብናል፣ ሲል ነው አሰልጣኝ ሮበን አሞሪም የተናገረው። ስለተጫዋቾቹ ዝግጁነት የተነሳላቸው አሰልጣኝ ሩበን አሞሪም ተጫዋቾቹ ዋንጫ ለማሸነፍ ዝግጁ ናቸው፣ ዩሮፓ ሊጉን ለማሸነፍም አቅሞ አላቸው፣ ሲልም ጭምር ነው እንዲሁ የተናገረው። በክለቡ ብዙ ነገሮችን መቀበል አለብን፣ ቻምፒየንስ ሊግን ብንገባም ባንገባም ጥሩ መሆናችን ግን አይቀርም፣ ሲል ሩበን አሞሪም እንዲሁ መልሶ ተናግሯል። በአንጻሩ የ አትሌቲክ ቤልባው የዛሬው የማንቸስተር ዩናይትድ ተጋጣሚ አሰልጣኝ የሆኑት ኤርኔስቶ ቫልቬርዴ ናቸው። ዩናይትድ በሊጉ ያልተጠበቀ ቦታ ላይ እንዳለ እናውቃለን ሲሉ ሀሳባቸውን ይሰጣሉ። እንግዲህ ዩናይትድ በፕሪምየር ሊጉ ያልተጠበቀ ቦታ ላይ ነው የሚገኙት ያሉት ኤርኔስቶ ቫልቬርዴ ቡድናቸው ማንቸስተር ዩናይትድን በሊጉ ያለበትን ደረጃ አይቶ እንዳይዘናጋም ጭምር ማስጠንቀቂያ ነው ለተጫዋቾቻቸው እየሰጡ እንደሚገኝ ዘገባዎቹ እየጠቆሙ እንደሚገኙ መረጃዎች እያሳዩ የሚገኙት እንግዲህ ሌላኛው ያነሱት ሀሳብ ዩናይትድ በሊጉ የላቀ ደረጃ ላይ ነው ያሉት አሰልጣኙ፣ ነገር ግን ከአውሮፓ ምርጥ ቡድኖች አንዱን እንደምንገጥም ግን መዘንጋት የለባቸውም ሲሉ ጭምር እንዲሁ ሀሳቦቻቸውን እየተናገሩ ይገኛሉ። ዩናይትድ በሊጉ ያልተጠበቀ ደረጃ ላይ ነው የሚገኘው፣ እነሱ የዩሮፓ ሊጉን ዋንጫ ግን በቀላሉ ማሸነፍ የሚችሉ ቡድን ናቸው ሲልም ጭምር እንዲሁ ሀሳቡን ሰጥተዋል። አስር ጥሩ ያልሆነ አስር ደቂቃ ካሳለፍክ እንግዲህ በውድድሩ ልትባረር ትችላለህ። እንግዲህ ያንን ደግሞ ለመመልከት ሊዮኖችን መመልከት በቂ ነው ብቻ ሲል ሀሳቡን ሰጥቷል፣ አሰልጣኝ ኤርኔስቶ ቫልቬርዴ። ማንቸስተር ዩናይትዶች ዛሬ እንግዲህ ተጫዋች ስብስባቸውን ወደ ስፔን ይዘው የሄዱት ስብስብ ይፋ ተደርጓል። በግብ ጠባቂነት አልታይ ባይንደር፣ ቶም ሂተን፣ አንድሬ ኦናና ተካተዋል። በተከላካይ ስፍራ ላይ ሀሪ አማስ፣ ማታያስ ደሊት፣ ፓትሪክ ዶርጉ፣ ጆኒ ኢቫንስ፣ ታይለር ፍሬድሪክሰን እንዲሁ ደግሞ ቪክተር ሊንድሎፍ፣ ሀሪ ማጓየር፣ ኑሱር ማዝራዊ፣ ሉክ ሾው፣ ሌኒ ዮሮ የተካተቱ ተጫዋቾች ናቸው። በአማካይ ስፍራ ላይ ካርሎስ ካሰሜሮ፣ ክሪስቲያን ኤሪክሰን፣ ብሩኖ ፈርናንዴስ፣ ኮቢ ማይኖ፣ ሜሰን ማውንት እና ማኑኤል ኡጋርቴ ያሉ በአጥቂ መስመር ላይ አማድ ዲያሎ፣ አሊሃንድሮ ጋርናቾ፣ ራስመስ ሆይለንድ ና እንዲሁ ደግሞ ቤንዲቶ ማንታንቶ የተካተቱ ተጫዋቾች እንደሆኑ ነው የተገለጸው ዛሬ ምሽት አራት ሰዓት ላይ ጨዋታ ይደረጋል። እንግዲህ ከቦርንመዝ ጥሩ ካልሆነ ጨዋታ በኋላ በፐርፎርማንስ ደረጃ የግማሽ ፍጻሜ መጀመሪያ ዙር ጨዋታቸውን ዛሬ እንግዲህ ወደ ስፔን በመጓዝ በትንሹም እንግዲህ ሲዝናቸውን የሚታደጉበትን ጨዋታ ያደርጋሉ። በሩብ ፍጻሜው ጨዋታ ከሜዳ ውጪ በተፈተኑበት ጨዋታ ውጤቱን ይዘው ለመውጣትም ሰከንዶች ሲቀሩት ሌሎች ስህተቶችን ደግሞ እንግዲህ በአቻ ውጤት ጨዋታውን ለመጨረስ ተገደው ነበር። ነገር ግን በመልሱ ጨዋታ ታሪክ የማይረሳው ነገር ተሰርቶ እንግዲህ ማንቸስተር ዩናይትድ ወደ ቀጣዩ ዙር አልፏል። ማንቸስተር ዩናይትድ አሁንም እንግዲህ መራሮን ሲዝን እየገፋ የሚገኝ ሲሆን ተጋጣሚያቸው አትሌቲክ ቢልባው የተሻለ ቦታ ላይ የሚገኙ ሲሆን፣ በሊግ ውድድር በኩል የአውሮፓ ቻምፒየንስ ሊግ ቦታን ለማግኘት የሚያስችል ቦታ ላይ ናቸው አሁን የሚገኙት። በማንቸስተር ዩናይትድ በኩል በታሪክ ከአትሌቲክ ቤልባው ጋር አራት ጊዜ በአጠቃላይ እየተጫወቱ ሲሆን በእነኚህ ጨዋታዎች አንድ ጨዋታ ብቻ ነው ያሸነፈው። ከአራቱ የእርስ በርስ ጨዋታዎች ውስጥ አንድ ጊዜ ያሸነፉ ሲሆን በሶስቱ ደግሞ በቤልባው አሸናፊነት የተጠናቀቁ ጨዋታዎች ናቸው። ሩበን አሞሪም የዩሮፓ ሊግ ችግሮቻችንን አይፈታም ሲሉ ከጨዋታው በፊት ተናግረ ባል እያንዳንዱ ግጥሚያ ላይ ጠንካራ፣ ኃይለኛና በጣም ጉልበተኛ ተጋጣሚ ነው ዛሬ የሚጠብቀን እንዲሁም ምርጥ ተጫዋቾችም እንዲሁ አሏቸው። ሁለቱ ኒኮ ሁለቱ ዊሊያምሶች ኒኮ ዊሊያምስና ከዛ በተጨማሪ ደግሞ ወንድሙ ደግሞ ኢኒያኪ ዊሊያምስን በጣም ጥሩ ተጫዋች እንደሆኑም ጭምር ነው የተናገሩት አሰልጣኝ ሩበን አሞሪም ከጨዋታው በፊት። በማንቸስተር ዩናይትድ በኩል ጉዳት ላይ የነበሩ ተጫዋቾች አማድና ማታያስ ደሊት ከጉዳታቸው አገግመው ወደ ዛሬው ጨዋታ ተመልሰዋል። አይደን ሄቨን እና ጆኒ ኢቫንስ ወደ ልምምድ ቢመለሱም ከዛሬው ጨዋታ ግን ውጭ ናቸው። እንደተለመደው በዩናይትድ በኩል በጉዳት ምክንያት በርከት ያሉ ተጫዋቾች ለጨዋታው አይደርሱም። ቶቢ ኮሊየ፣ አይደን ሄቨን፣ ጆኒ ኢቫንስ፣ ሊሳንድሮ ማርቲኔስ፣ ዮሹዋ ዘርክዚ እና ዲየጎ ዳሎ በዛሬው ጨዋታ ላይ የማይኖሩ ናቸው። በተጋጣሚያቸው አትሌቲክ ቢልባኦ በኩል ደግሞ የቡድኑ ወሳኝ አማካኝና የዚህ ሲዝን ከፍተኛ ጎል አስቆጣሪያቸው የሆነው ኦይሃን ሳንሴት በጉዳት ምክንያት በዛሬው ጨዋታ ላይ አይኖርም። ኒኮ ዊሊያምስ በቀላል ጉዳት አንግድ የነበረበት አገግሞ ግን ለዛሬው ጨዋታ ዝግጁ ነው። በቢልባኦ በኩል ሌላ አዲስ የተሰማ ጉዳት እንደሌለ ነው የሚገለጸው። ዋና ዳኛው ኤስፔን ኦስካስ ይባላሉ ይህንን ጨዋታ በመሐለኝነት ወይም በዋና ዳኝነት እንደሚመሩት የተገለጸው። ማንቸስተር ዩናይትድ ዛሬም ሶስት አራት ሶስት አሰላለፍን ይጠቀማል ተብሎ ይታሰባል። ኦናናን ማዝራዊ ማጓይርና ሌኒ ዮሮ ከሉክሾው ኡጋርቴ ብሩኖ ዶርጉ ጋርናቾ ማውንት እና ሆይላንድን በቋሚ ያስተላልፉ ውስጥ ሊጠቀም እንደሚችል በርካቶች ግምት እየሰጡ ነው። እንግዲህ ኡናይ ሲመን በአትሌቲክ ቢልባው በኩል በግብ ጠባቂነት ይኖራል ተብሎ ይጠበቃል። ጎርሳቤል፣ ቪቪያን፣ አልቫሬስ፣ ቢርቼቲ እንዲሁ ጋላርቴ፣ እንዲሁ ደግሞ ኢኒያኪ ዊሊያምስ እንዲሁ ኒኮ ዊሊያምስ ጉሬዜታ ና እንዲሁ ደግሞ ሌላኛው ተጫዋች ቤርና ጊውር በዛሬው ጨዋታ ላይ በቋሚ አሰላለፍ ውስጥ ይካተታሉ ተብለው የሚጠበቁ ተጫዋቾች ናቸው። በአውሮፓ ቻምፒዮንስ ሊግ ውድድር ላይ መሳተፍና መገኘት ለሁሉም ቡድኖች በጣም አስፈላጊ ነው። እናም ለተጫዋቾችም ትልቅ መድረክ ነው። ነገር ግን ኮቢ ማይኖ እንደተናገረው ነው እኛ በዚህ የውድድር ዘመን የዩሮፓ ሊግ ዋንጫን ማሸነፋችን የውድድር ዘመናችንን ስኬታማ አያደርገውም። ምክንያቱም እኛ በሊግ ውድድሮች ላይ በጣም መጥፎች ነበረን። ነገር ግን የዩሮፓ ሊግን ዋንጫ ማሸነፋችን ለክለባችን ትልቅ ጥቅምን ይሰጣል። ወደ አውሮፓ ቻምፒየንስ ሊግ እግር ኳስ ለመመለስም ይረዳናል። እኛም ያንን ነገር ለማሳካት እንሞክራለን ብሏል። አሊሃንድሮ ጋር ናቸው የዩሮፓ ሊግ ዋንጫን ማሸነፋችን የውድድር አመቱን ስኬታማ አያደርገውም። በዚህ የውድድር አመት ነገሮች እንዳሰብናቸውና እንደፈለግናቸው አልሄዱም። ነገር ግን እኛ ራሳችንን ዝቅ ማድረግ የለብንም እኛ አንድ ላይ መሆን አለብን። ምክንያቱም አሁንም ከፊታችን በጣም ወሳኝና ጠቃሚ ጨዋታዎች አሉ፣ ያለው ደግሞ ኮቢ ማይኖ ነው። ማንቸስተር ሲቲን ደግሞ እንመልከት። ሮድሪ መቼ ነው ወደ ጨዋታ የሚመለሰው? የማንቸስተር ሲቲና የወቅቱ የዓለም ምርጡ ተጫዋች ሮድሪ ከበርካታ ወራት ጉዳት በኋላ ወደ ሙሉ ልምምድ መመለሱ የሚታወቅ ነው። አምስት የውድድር ጨዋታዎች በቀሩት በዚህ የውድድር ዓመት ሮድሪ በየትኛውም ጨዋታ እንደሚሰለፍ የማይታወቅ ሲሆን ከዓለም ክለቦች ዋንጫ እንግዲህ ብቁ ሊሆን ይችላል ተብሎ ይጠበቃል ብለዋል ስካይ ስፖርት በዘገባው። ከቡድኑ ጋር ሙሉ ልምምድ ላይ የታየው ስፔናዊ ቀለል ያሉ ልምምዶችን ከዚህ በፊትም ሲያደርግ ነበር። አሁንም እንግዲህ ፔፕ ጓርዲዮላ ሀሳቡን ሰጥቷል። ነገር ግን ይሄ ተጫዋች መቼ ወደ ሜዳ እንደሚመለስ ግን የተረጋገጠ ነገር የለም። ነገር ግን በቅርብ ጊዜያት ይመለሳል ተብሎ ይጠበቃል። ምናልባት በዚህ የፕሪምየር ሊግ የውድድር ዓመት እንኳን ባይመለስ ነገር ግን በዓለም ክለቦች ዋንጫ ለማንቸስተር ሲቲ ግልጋሎትን ይሰጣል ተብሎ ነው የሚጠበቀው። ማንቸስተር ሲቲ በክረምቱ አራት ወይም አምስት ተጫዋቾችን ለማስፈረም ይፈልጋሉ። ግብ ጠባቂ፣ ተመላላሽ ተከላካይና ሁለት አማካዮችን ማምጣት ይፈልጋሉ። ማንቸስተር ሲቲ የደሞዝ ወጪን ለመቀነስ እየሰራ ሲሆን የኬቨን ደብሮይናን መልቀቅ ከኤደርሰንና ከበርናርዶ ሲልቫ መልቀቅ ጋር ስሙ ተያይዞ እየተነሳ ይገኛል። ማንቸስተር ሲቲ በአካላዊ ብቃት አስተማማኝና በሳምንት ሶስት ጨዋታዎችን ማድረግ የሚችሉ ተጫዋቾችንም ኢላማ አድርገዋል። ማንቸስተር ሲቲ አንዳንድ ዋና ዋና የክረምቱን ኢላማዎችን በማግኘቱ ረገድ መሻሻሎችን አሳይ ተባለ። በዚህ ሳምንትም እቅዶቻቸውን ለማጠናከርም ተጨማሪ ስብሰባዎችን አካሂደዋል ተብሎ ነው የሚጠበቀው። ሞርጋን ጌብስ ዋይትን ለማስፈረም ድርድር በመካሄድ ላይ ሲሆን በፍሎሪያን ቨርትስ ላይም ከፍተኛ ፍላጎት እንዳለ ሳምሊ መረጃውን አጋርቷል። ሊቨርፑልን ደግሞ እንመልከት። ሊቨርፑል ሞርጋን ሮጀርስን ለመመልከት በተደጋጋሚ ስካውቶችን ልከባል ተብሏል። የእሱን እንቅስቃሴ መከታተላቸውን ይቀጥላሉ እናም ለማንኛውም ያልተጠበቁ ለውጦች ወይም ደግሞ ዝውውሮችም ንቁ ሆነው ይቆያሉ ተብሎ ነው የሚጠበቀው የሞርጋን ሮጀርስ ዝውውር በሊቨርፑል ፈታኝ እንደሚሆንም ይቆጠራል ብለዋል ፋብሪሲዮ ሮማኖ። አርኔስ ሎት ይናገራል። ይህ በሰላሳ አምስት ዓመታት ውስጥ ሁለተኛው የሊግ ዋንጫችን መሆኑን አንርሳው። ይህ በአምስት ዓመት ውስጥም ሁለተኛው የሊግ ዋንጫችን ነው ሲል አርኔስ ሎት ይናገራል። ፍሬድሪኮ ኪያዛ ሊቨርፑል ከኤፍቴ ካፕ የተሰናበተበት ከፕሌማውዝ ጋር ባደረገው ጨዋታ ያሳየው እንቅስቃሴም በአሰልጣኞች ላይ ከፍተኛ ስጋት እንደፈጠረ ተናግሮኛል ሲልም ነው ልዊስ ስቲል መረጃውን ያጋራው። ኳሚን ኬለር በሌላ ቡድን እንግዲህ ቁጥር አንድ ግብ ጠባቂ መሆን እንደሚፈልግ በግልጽ አሳይቷል። እንደዛ ከሆነ ደግሞ ከሊቨርፑል መልቀቅ ብዙም ከባድ አይደለም። ግብ ጠባቂው ብዙ ፍላጎት ካላቸው ቡድኖች አንደኛው ነው። ቦርን መዝሚን ተጫዋች ፈልገዋል። ወደ ቼልሲ መሄዱንም በተመለከተ ግን የወጡ ዜናዎች በሙሉ ወሬ እንጂ እውነትነት የላቸውም ሲል ልዊስ ስቲል መረጃውን አጋርቷል። ይኸው የመረጃ ምንጭ ይቀጥልና ደግሞ ቤንዶክ ለቋሚ ዝውውር የፕሪሚየር ሊግ ቡድኖችን ትኩረት ስቧል። ነገር ግን ሊቨርፑሎች ተጫዋቹን ይወዱታል እና እሱን ለመሸጥ አይቸኩሉም፣ ሲልም ነው ልዊስ ስቲል መረጃውን ያጋራው። ይህ ቀድሞ እንግዲህ የሊቨርፑል አሰልጣኝ የነበረው ሰር ኬኔ ዳግሊሽ በመጪው የዘውር መስኮት የአርኔ ስሎት ፍላጎቶች መሟላት አለባቸው ሲል ተናግሯል። አርኔ ስሎት ተጫዋቾችን መቀየር ይፈልጉ ይሆናል። እሱ የሚፈልገው ከሆነ ክለቡ ሁሉንም እርዳታ ሊሰጠው ይገባል። ተጫዋቾችን መግዛት ከፈለገ አስፈላጊው የፋይናንስ ምንጭ እንዳለው ተስፋ አድርጋለሁ። ነገር ግን አርኔ ስሎት ምንም ነገር ዝም ብሎ አይፈልግም፣ እናም አሁን ላይ ባሉት ስኬቶች ላይ አያበቃም። አሁን ባለው ሁኔታ ሁሉም ሰው እየተደሰተ ነው፣ ነገር ግን የወደፊቱን ለመመልከትና ለቀጣይ ውድድር ዘመን ለማቀድ ደግሞ ጊዜው አሁን ነው። በእኔ እምነት ለማድረግ ከሞከርክ ወደ ኋላ ትወድቃለ። ሁልጊዜም ወደፊት ማየት አለብህ፣ ምክንያቱም አንተ ከቆምክ ሌሎች እንግዲህ ያገኙሃል ሲል ምን የተናገረው። ቼልሲን እንመልከት። ፔድሮ ኔቶ ስለ እንግዲህ የተለያዩ ሀሳቦችን አንስተዋል። ዛሬ ኮንፈረንስ ሊግ ጨዋታ እንዳላቸው ይታወቃል። የኮንፈረንስ ሊግን ማሸነፍ በጣም አስፈላጊ ነው። በጣም አስፈላጊ ውድድር ነው። ሁሉም ተጫዋቾች በእርግጠኝነት ማሳካት የሚፈልጉት የአውሮፓ ውድድር ነው። ይህንን ውድድር ከየትኛውም ጊዜ በበለጠ ማሸነፍ እንፈልጋለን ሲልም ይናገራል። ሁልጊዜም ለሁሉም ተጫዋቾች የሚሆን ዋንጫ ነው። እናም ቀጣዩ ኮንፈረንስ ሊግን ደግሞ በጉጉት እንጠብቀዋለን ሲል የተናገረው ፔድሮኔቶ ስለ ቶፕ ፋይፍም ሲናገር በሊጉ ውስጥ ከአምስተኛ ደረጃ ድረስ ለመጨረስ ከባድ እንደሆነ እናውቃለን ነገር ግን እኛ ቸልሲዎች ነን የምንጫወተው። ስለዚህ ጊዜያት ነው ማድረግ ያሉብንን ያለፉትን አራት ጨዋታዎች ማሸነፍ ነው። እናም ግባችን ላይ እየደረስን እንደሆነ እናውቃለን። በደጋፊዎቻችን በእነዚህ ስኬቶችም ደስተኞች ይሆናሉ ብዬ አስባለሁ። እናም እኛ እንደ ቡድን እየተንቀሳቀስን ነው ሲልም ጭምር ነው ፔድሮ ኔቶ ሀሳቡን እየሰጠም የሚገኘው። ሞይስ ካይሴዶም እንዲሁ ይናገራል። አንዳንዱ ጨዋታ ከባድ መሆኑን ስለምናውቅ ተጋጣሚዎቻችን በጣም ከባድ ይሆናሉ በሚል አስተሳሰብ ወደ ጨዋታው እንገባለን ነገር ግን ጨዋታውን ለማሸነፍ ካለን ፍላጎት አንጻር በጨዋታው ሁሉንም ነገር እናደርጋለን ብሏል። በኢን ጃኮብስ ሲናገር ወልቭስ ኬርናን ድዌስቤሪ ሆልን የሚፈልጉት ይመስለኛል ብሏል። ነገር ግን ቸልሲዎች ኬርናን ድዌስቤሪ ሆል ለመሸጥ ክፍት ላይሆን ይችላል ሲልም ነው እንዲሁ የተናገረው ጋዜጠኛው። ሞይስ ካይሴዶ አንድ ጥያቄ ይቀርብለታል። ከቸልሲን ለምን መረጥክ ተብሎም ተጠይቆ ነበር። እንግዲህ ክለቡን ስለምወደው ነው ብለዋል። በእውነቱ ወደዋለሁ። እዚ የነበሩትን ተጫዋቾችንም በደንብ ወዳቸው ነበር። እናም ይሄ በጣም አነሳሳኝ። በተለይ ደግሞ ኒጎሎ ኮንቴና ክላውድ ማኬሌሌ የኔ አርአያዎቼ ናቸው። እዚህ ለመምጣት የሚወሰንኩት እነሱን ምክንያት አድርጌ ነው ሲልም ጭምር ይናገራል። ይህን ሀሳብ የሰጠው ሞይስ ካይሴዶ ነው። ሮያል ማድሪድን እንመልከት። ካርሎ አንቸሎቲ ቀጣዩ የብራዚል ብሔራዊ ቡድን አሰልጣኝ እንደሚሆን በሰፊው ሲጠበቅ የነበረ ሲሆን ይህም በብራዚል ብሔራዊ ቡድን የአሰልጣኞች ታሪክ ብራዚላዊ ያልሆነ የመጀመሪያው የውጭ ሀገር አሰልጣኝ በመሆን ታሪክ ይጽፋል ተብሎ ይጠበቅ ነበር። ነገር ግን በአስደናቂ ሁኔታ ያ እንቅስቃሴ አሁን ላይ ፈርሷል። አንዳንድ ምንጮች ገለጻ ከሆነ በትላንትናው እንግዲህ ስብሰባ ላይ በአንቸሎቲ እና በብራዚል ተወካዮች መካከል የተደረጉት ንግግሮች የመጨረሻ ደረጃ ላይ ቢደርሱ አንቸሎቲ ከብራዚል እግር ኳስ ፌዴሬሽን ጋር ያለው የቃል ስምምነት በመጨረሻው ደቂቃ ላይ ተሰርዟል ተብሏል። አንቸሎቲ ከክለብ ባለፈ ወደ ዓለም አቀፍ እግር ኳስም ለመዝለል ዝግጁ የነበረ ቢመስልም አሁን ላይ ግን ከማርካ የወጡ ዘገባዎች እንደሚያሳዩት ከሆነም ለጣሊያናዊ አሰልጣኝ ከሳዑዲ አረቢያ ብዙ ጠቃሚ ስምምነቶች እንዳሉ ጠቁመዋል። እንደ ማርካ ገለጻ ከሆነ የሳዑዲ ክለቦች ለአንቸሎቲ በአንድ አመት ወደ 50 ሚሊዮን ዩሮ የተጣራ አመታዊ ደሞዝም ለመክፈል ፈቃደኛ መሆናቸውን አስረድተዋል። ይህ ከፍተኛ የሆነ የደሞዝ አቅርቦትም በተለይ አሰልጣኝ ለሆነ አንድ ሰው ውድቅ ማድረግ አስቸጋሪና የማይቻል ነው። ምንም እንኳን አንቸሎቲ በውድድር ዓመቱ መጨረሻ ሪያል ማድሪድ ይለቃል ተብሎ ቢጠበቅም የብራዚል ውል መፈራረሱ የወደፊት እጣ ፈንታው ክፍት እንዲሆንም አድርጎታል። የሳዑዲ ፕሮሊግ ከቅርብ ጊዜያት ወዲህም ከፍተኛ ስም ያላቸው አሰልጣኞችንና ተጫዋቾችን ለማስፈረም እቅድ የያዙ ሲሆን እንደ አንቸሎቲ ያለ አሰልጣኝ መጨመር ደግሞ ከእቅዳቸው መካከል ቀዳሚውን ቦታ ይዛል። ይህ ያልተጠበቀ እድገት ስለ አንቸሎቲ ቀጣይ እርምጃ ከባድ ጥያቄዎችን አስነስቷል። እንግዲህ ከሪያል ማድሪድ ጋር ያለው ቆይታም ሲያበቃ እና ደግሞ በብራዚል አማራጭነት ባለመገኘቱ ሁሉም ምልክቶች አሁን ላይ ወደ ሳዑዲ አረቢያ አዲስ ምዕራፍ ያመለክታሉ። እስካሁን ምንም የተረጋገጠ ነገር የለም። ነገር ግን በዝውውር ጠረጴዛው ላይ ባለው የፋይናንስ አቅርቦት ላይ ውሳኔው አስቀድሞ ሊደረግ ይችላል የሚሉ መረጃዎች እየወጡ ይገኛሉ። የአንቶኒ ሩዲገር ቀዶ ጥገና ያለምንም ችግር በተሳካ ሁኔታ ተጠናቋል። እናም ወደ ሜዳ ለመመለስ አጭር የማገገሚያ ግዜያቶችን ብቻ እንደሚፈልግ ይጠበቃል። ነገሮች እንደታቀደለት በጥሩ ሁኔታ ካሄዱ ሩዲገር ጁን 14 በሚጀመረው የዓለም ክለቦች ዋንጫ ላይ ለመሳተፍም ዝግጁ ይሆናል ተብሎ ነው የሚጠበቀው። ቀጣዩ የሪያል ማድሪድ አሰልጣኝ እንደሚሆን ከወዲሁ በጉጉት እየተጠበቀ የሚገኘው ሻቪ አሎንዞ ሪያል ማድሪድ የመሀል ተከላካይ እንደሚያስፈልገው በመረዳቱ ጆናታን ታህን በባየር ሌቨርኩዘን ያለውን ኮንትራት ወደ መጠናቀቁ በመቃረቡ ደስተኛ ነው ሲል ስካይ ስፖርት በዛሬው መረጃው ላይ አጋርቷል። ሻቪ አሎንዞ በሪያል ማድሪድ ቤት ራኡል ወይም ደግሞ አርቤልዋን የመሳሰሉ ረዳት አሰልጣኞችንም እንደማይፈልግ ነው የተገለጸው። ሌላኛው እንግዲህ እየተነሳ የሚገኘው ጉዳይ ደግሞ እንደ ፌጂያስ ዘገባ ከሆነ በአጨዋወቱ ላይ አንዳንድ ውጥንነት ያልታየበት ፋራን ጋርሲያ ከስፔን ውጭ ያሉ ክለቦችን ፍላጎት ስቧል። በመጪው የክረምት ተጫዋቾች የዝውውር መስኮት የአንድሪያ ካምቢያሶን መልቀቅ እንግዲህ አፍጥጠው የሚጠባበቁት ቢያንኮኔሪዎቹ ዩቬንቱሶች የሪያል ማድሪዱን የግራ መስመር ተከላካይ ፋራን ጋርሲያን ለማዘዋወርም ትኩረት አድርገው እየሰሩበት እንደሚገኙና በውልም በውሰት ውልም ለማስፈረም እያጤኑበት ነው። ካምቢያሶ በክረምት የዝውውር መስኮት ወደ ፕሪምየር ሊግ እንደሚያመራ እየጠበቀ ሲሆን ዩቬንቱስ ለዚህ ተጫዋችም ምትክ ፋራን ጋርሲያን መምረጧ መረጃዎች እየጠቆሙ ይገኛሉ። ዩቬንቱስ የ ሀያ አምስት ዓመቱን ጋርሲያን በመከላከሉ ላይና በማጥቃቱ ላይ ያለውን ደካማነት በመረዳት ተጫዋቹን የመቀየር አላማ እንዳለው በማወቅ ለሪያል ማድሪድ ጥያቄ እንዳቀረበ ነው የተገለጸው። የፕሪምየር ሊግ የወሩ ምርጥ ተጫዋች ማን ይሆናል? በሊቨርፑል መሪነት የቀጠለውና ሻምፒዮን መሆኑን የሚያረጋግጥበት የእንግሊዝ ፕሪምየር ሊግ የወርሃ ሚያዚያ የኦሮሞ ተጫዋች እጩዎች ይፋ ተደርገዋል አሌክሲ ማካሊስተር ከሊቨርፑል ጃኮብ መርፊ ከኒውካስል ዩናይትድ ሃርቬ ባርነስ ከኒውካስል ዩናይትድ ሪያን አይትኑሪ ከወልቨስ ሪያን ሴሴኞን ከፉልሃም ሞርጋን ሮጀርስ ከአስተን ቪላ እና ስትራንድ ላርሰን ከወልቨስ በእጩነት የቀረቡ ተጫዋቾች ናቸው በአንጻሩ በአሰልጣኝነት እጩ ዝርዝር ውስጥም እንዲሁ የእጩ አምስት ስሞች ይፋ ተደርገዋል የማንቸስተር ሲቲው ፔፕ ጓርዲዮላ የሊቨርፑሉ አሰልጣኝ አርነ ስሎት፣ የአስተን ቪላው ኡናይ ኤሚሪ፣ የኒውካስል ዩናይትዱ ኤዲ ሃው እና የወልቭሱ ቪቶር ፔሬራ በእጩነት መቅረብ የቻሉ አሰልጣኞች እንዳደረጋቸው ነው ዘገባዎቹ የሚያሳዩት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን ተከታተላችሁን ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። ስላደመጣችሁኝ ግን እጅጉን ከልብ አድርጌ ነው የማመሰግነው። ፏድ ባህሩ ነበርኩኝ፣ ፕሮግራሙን እየመራው ከእናንተ ጋር የቆየሁት። መልካም ምሽት እንዲሆንላችሁም በአክብሮት ተመኘሁላችሁም።